ኢትዮጵያ ተተኪ ስፖርተኞችን ታገኝበት የነበረውና ለዓመታት ተቋርጦ የቆየው መላው የኢትዮጵያ ጨዋታዎች ውድድር ከሰኔ 10 እስከ 19 2017 ዓ ም በኦሮሚያ ክልል ጅማ ከተማ ተካሂዷል። በርካታ ስፖርተኞችን የሚያሳትፈው የመላው ኢትዮጵያ ጨዋታዎች ወደ ውድድር መመለሱ ደስታን እንደፈጠረላቸው በጃፓን ካራቴ የስፖርት ተሳታፊ የነበሩ ተወዳዳሪዎች ነግረውናል። የተለያየ አካባቢ በአንድ አካባቢ ላይ በአንድ ቦታ ላይ ተገናኝቶ ፍቅር የምንለዋወጥበት እያንዳንዱ ሰው የሚተዋወቅበት የተለያየ ነገር ልምድ የምንወስድበት ነውና ውድድሩ መቀጠሉ በጣም ደስ ብሎኛል። በመሀል ላይ የነበረው ክፍተት ስፖርቱን መድረስ አለበት ደረጃ ላይ እንዳይደርስ ያደረገው ይመስለኛል እና አሁን መመለሱ በጣም ደስ ብሎኛል። የክልልና የዞን ውድድር ላይ ያው በተደጋጋሚ ይደረጋል። ግን በሀገር ደረጃ ሀገርም ለማየት ተማሪውም ለመታየት ሀገርንም ወክሎ ለመውጣት ተማሪው እይታ ስለሚፈልግ ስፖርተኞችን ወደፊት ለማምጣት እንዳያቋርጡ ምናምን እይጠቅሙ የመላው ኢትዮጵያ ጨዋታዎች ከውድድር ያለፈ ትርጉም አለው የሚለው አሰልጣኝ ኢንስትራክተር አስቻለው ክብሩ ስፖርተኞች የውድድር እድል እንዲያገኙ ጥሩ አጋጣሚ መሆኑንም ጠቁሟል። አንድ ስፖርተኛ ውድድር ሲወዳደር ነው ለነገ ተስፋ ቀርሶ የነገ የተሻለ ለሀገሩ የተሻለ ውጤት ለማምጣት የሚችለው እንደዚህ አይነት ውድድሮች ሲኖሩ ነው እና እንደዚህ አይነት መላው ኢትዮጵያ ጨዋታዎች ደግሞ የትኛውም ተወዳዳሪና ከተማ አስተዳደር ክልሉም እያንዳንዱ ውጤት እንትን የሚልበትና እያንዳንድ ስፖርተኛ የራሱ የሆነ ማህበራዊ ኑሮን ማለት የሚያደራጅበት ውድድሩም የተሻለ እውቀት የሚሸመትበት ከተለያየ የሁሉም ክልልና ከተማ መስተዳደሮች የሚሳተፉበትም ስለሆነ የተለያዩ እውቀቶች እርስ በርስ ሼር የሚደራረግበትና ቅጥል ደግሞ የታዳጊ ወጣቶችም እንደዚህ ስፖርተኞችም የሚፈሩበት ትልቅ ግብዓትና ትልቅ እድል ያለው ነው። ስፖርት ፍቅርና አንድነትን መስበኪያ መንገድ መሆኑን እየገለጸው አሰልጣኝ ዘካሪያስ ምንተስኖት የመላው ኢትዮጵያ ጨዋታ ወደ ውድድር መመለሱ ስፖርተኛው ራሱን እንዲፈትሽ ማድረጉንም ተናግሯል። ዘጠኝ አመት ማለት በጣም ለአትሌት በጣም ከባድ ነው። ብዙ አመት ከውድድር ይርቀ ውድድር ማለት ራስ የምፈትሽበት ራስ የምታይበት ምን ላይ ነኝ ብለህ የምገመግምበት እድል ነው። ያንን እድል ዘጠኝ አመት ሙሉ አተን ነበር። አሁን ከዘጠኝ ዓመት በኋላ ማግኘታችን ከበቂ በላይ ነው። በጣም ደስ ይላል። አንድነትን የሆነ ከብዙ ክልል ጋር ስትገናኝ ትተዋወቃለ። ብዙ ወንድሞች ታፈራለ። ብዙ ቤተሰብ ታፈራለ። ካራቴ ቤተሰብ ነው። ውድድር ላይ ያሉ ችግሮች ቢኖሩ ያንን ችግር ረስተን ግን በቤተሰባዊ ሲያልፍ ፍቅርን አንድነትን ነው የሚያስተምረው ካራቴ ማለት ነው። ያን ነገር አግኝተንበታል። የኦሊምፒክ ስፖርት የሆነው የጃፓን ሾቶ ካን ካራቴ በኢትዮጵያ እየተስፋፋ መሆኑን የሚናገሩ ተወዳዳሪዎች የጂኬኤስ ፌዴሬሽን እያደረገላቸው ባለው ድጋፍ ሀገራቸውን በዓለም አቀፍ ውድድሮች የመወከል ህልም እንዲኖራቸው ማድረጉንም ነግረውናል። ጂኬስ እንደሚታወቀው ሁሉም ክልል ላይ በደንብ የተሰራበት ያለት ስፖርት ነው ና ያው ካለው ነገር ላይ አብዛኛውን ቀዳሚ ስፖርት ጂኬስ ነው አብዛኛው ስለዚህ ነው በተሻለና ቅብ እያገዘኛለ ፌዴሬሽን ስለሆነ በጣም ደስተኛ ነው ነው ሞር በጣም ብዙ የተስፋፋበት አካባቢ ነው። ለቀጣይ አሁን የሚዘጋጀው ውድድር ሁላችንም ዝግጁ ነው ዝግጅ እያደረግን እንገኛለን። የተሻሉ ተማሪዎችን እኛ ራሳችን ከኔ ጀምሮ እኔ በማይነት ስልሳ አሁን እዚህ ጋር ሁለት ማን ነው በማይነት ስልሳ ወርቅ አምጥቻለሁ ወይ በግሩብ ፋይት እንደዚሁ አንድ ወርቅ ምጥች ሁለት ወርቅ ባለቤቶኛለሁ። ቀጣይ ላይ ደግሞ በማሸነፍ የሀገሬን ባንዲራ በውጭ ሀገራቶች ወይም ደግሞ በአለም ላይ ማውለብለብ እፈልጋለሁ።